If every time I tell you science doesn't understand it, and you say, well, God must be that. ሁላችንም አንድ የሰፊ ነገር አካል ነን። ከትንሽ ቅንጣቶች እስከ ግዙፍ ገላክሲዎች ድረስ የዩኒቨርሲቲ ታሪክ የኛ ታሪክ ነው። ይህን ውስብስብ እውነታ በቀላሉና በሚያጓጓው መንገድ የምነግረን አንድ ታላቅ ሰው አለ። ዛሬ የምናስተዋውቀው ዶክተር ኒል ደግራስ ታይሰንን ነው። እሱ ዝም ብሎ የፊዚክስ ሊቅ ብቻ ሳይሆን ሳይንስን ከቤተ ሙከራ ወደ ህዝብ መድረክ ያመጣ በሚሊዮን የሚቆጠሩ ሰዎች በአጽናፈ ሰማይ ድንቅ ነገሮች እንድማረኩ ያደረገ የኮከብ ተራኪ ነው። ኒል ደግራስ ታይሰን የተወለደው ጥቅምት በፈረንጆቹ ጥቅምት አምስት አስራ ዘጠኝ ጥቅምት አምስት አስራ ዘጠኝ ሀምሳ ስምንት በኒውዮርክ ከተማ ብሮክስ ውስጥ ነው። ገና የዘጠኝ ዓመት ልጅ ሳለ ሄደን ፕላኔት ሪምስ ጎበኝ ከዋክብት ለህይወቱ ያለውን ፍቅር ቀሰቀሱት። በትምህርት ረገድ ከፍተኛ ጥረት አድርገዋል። የመጀመሪያ ዲግሪውን ከሃርቫርድ ዩኒቨርሲቲ፣ ሁለተኛ ዲግሪውን ከኦስተን ቴክሳስ ዩኒቨርሲቲ አግኝቷል። ዶክትሬት ዲግሪውን ደግሞ ከኮሎምቢያ ዩኒቨርሲቲ በፊዚክስ ተቀብለዋል። የእውቀት ጉዞውን አስትሮፊዚክስ ወይም የከዋክብት ፊዚክስ በዓለም ፊት እንዲያብራራ አዘጋጀውም። እንደ ፈረንጆቹ በ1996 በኒውዮርክ የሚገኙ የሃይደን ፕላኔትርም ዳይሬክተር ሆኖ ተሾሙ። በዚህ ቦታ የፕላኔትርም መልሶ ግንባታ በመብራት ትልቁን የጠፈር ሳይንስ ማዕከል እንዲሆን አስችለዋል ነው። ጎን ለጎን ዶክተር ደግራስ ታይሰን በተለይ በሶስት ነገሮች ይታወቃል። የመጀመሪያ የፕሉቶ ውዝግብ፣ እንደ ፈረንጆቹ በ2006 ፕሉቶ ከፕላኔትነት ማዕረግ ወርዶ ድንክ ፕላኔት ተብሎ እንዲመደብ በሳይንሳዊ ማህበረሰብ የተወሰነውን ውሳኔ ትልቅ ድርሻ ነበረው። ሁለተኛው ኮስሞስስ፣ ታዋቂው የስነፈለክ ተመራማሪ ካርሊ ሳጋን የጀመረው ታሪካዊ የሳይንስ ተከታታይ ፕሮግራም ኮስሞስ ስፔስ ታይም ኦዲሲ ዳግመኛ በማቅረብ በሚሊዮኖች የሚቆጠሩ ተመልካቾችን አስተምረዋል። ሶስተኛ ስታርቶክ፣ በፖድካስት እና በቴሌቪዥን በሚቀርበው በዚህ ፕሮግራሙ ሳይንስን ከአስቂኝ ወጎች፣ ከፖፕ ባህል እና ከታዋቂ ሰዎች ጋር በማዋየት የሳይንስን ፍላጎት አሳድገዋል። የዶክተር ታይሰን ትልቁ ምልክት ምንድን ነው? እሱም ያስተምሮ የምንሰራው ነገር ሁሉ በሳይንስ ላይ የተመሰረተ ነው የሚል ነው። መጓጓታችን እንዳናቆም ጥያቄ መጠየቅ እንዳናቆም፣ እና ከሁሉም በላይ ደግሞ የአጽናፈ ሰማይ ዜጎች መሆናችንን እንድንገነዘብ ያሳስበናል። ኒል ደግራስ ታይሰን የዘመናችን የጠፈር መልክተኛ፣ የእውቀት ብርሃንና ከከዋክብት ወደ ምድር እንደሚያመጣት ታላቅ ሰው So a version of what